ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ ሼር እያደረጋችሁ ጀምሮ ያው ስለ ሺእን እን ከዚህ በፊትም ሰርቻለሁ። እነዚህ በጣም የቆዩ ናቸው። ከሶስት በላይ ሺእን ላይ ገዝቻለሁ እና ምንድን ነው እሱ አንዳንድ ልጆች ሺእን ላይ እኮ እንዴት እንደሚገዛ እንዴት እንደሚጠለብ አላቅም ኪያ ላላችሁ ልጆች ማለት ነው። ዛሬ ማሳያችሁ ይሆናል። እነዚህ በጣም የቆዩ ናቸው። ከዚህ በፊትም አሳይቻችኋለሁ ከሺእኤን የገዛሁት ልብስ ብዬ ማለት ነው። በጣም ቀላል ነው አሰራሩ ማለት ነው። እያንዳንዱ ነገር ማሳያችሁ ይሆናል። እቤታችሁ ሆናችሁ ያው ማዳም ቤት ሆናችሁ ውጪ ወታችሁ መግዛት ለማይመቻችሁ ልጆች ማለት ነው፣ ጊዜ ለሌላችሁ አሁን ሁሉም ሰው ጊዜም ኖረ አልኖረ ቤት ውስጥ ሆኖ ነው ሁሉ ነገር ማለት ሺእኤን ላይ ኦንላይን የሚገዛው። ምክንያቱም ገበያ ስትወጡ ሁሉንም በአንዴ ማግኘቱ ስለሚከብዳችሁ ቤታችሁ ሆናችሁ የፈለጋችሁትን አይነት መርጣችሁ መግዛት ትችላላችሁ። ውጪ ወታችሁ ሳትንከራተቱ ትንከራተቱ ማለት ነው እና ማሳያችሁ ይሆናል። አብራችሁን ቆዩ። ላይክ እያረጋችሁ ጀምሩ። በጣም ቀላል ነው እና አብራችሁን ቆዩ እህቶቼ አንዳንዱን ነገር ማሳያችሁ ይሆናል። አብራችሁን ቆዩ። ሺእን መጀመሪያ ያው ፕሌስቶር ላይ ዳውንሎድ ነው የምታደርጉት፣ ሺእን ብላችሁ ማለት ነው። ያው እኔም በፊትም ስለሚጠቀም አፑ አለ ማለት ነው። እንከፍታለን አሁን። እዚህ ጋር በጣም የሚያማምሩ ቢጃማዎች፣ ቀሚሶች፣ ሱሪዎች ምንም የሌለው ነገር የለም። እንግዲህ እንደምታዩት በጣም ነው የሚያምረው። እንትን ተሟል ብዙ ኦንላይን ሾፒንጎች አሉ፣ ግን እንደ ሺእን ኳሊቲ ያለው አላየውትም። ኳሊቲው በጣም አሪፍ ነው እና ሰሞኑን ይሄ ደግሞ የጃኬት በጣም ፋሽን ሆኗል እና ቀሚሶቹ ይሄ የቦርጭ መቀነሻያ ነው አበርጭ መቀነሻ ሳይሆን አለ አይደለ፣ ቀሚስ ምናምን ስትለብሱ ሆዳችሁን ቦርጫችሁ ምናምን ይሰበስባል ማለት ነው። ያው በሳይዛችሁ ስትገዙ ደግሞ በሳይዝ ነው መሆን ያለበት። አረ ፈጣሪ፣ ምንድነው ኔትዎርክ የለም። እና ጡት ማሻዎች እዚህ ጋር ሱሪዎች አሉ እዚህ ጋር አሁን ስንት ነው ዋጋው ምናምን አስራ ስምንት ዲናር ነው የምለው። እና እዚህ ጋር አለ የእንትናችሁ ሳይዛችሁ ማለት ነው ወገባችሁ። እዚህ ጋር ሀያ አምስት ነው፣ ሀያ ስድስት ነው። ያው እናንተ ወገባችሁን ታውቁታላችሁ እዚህ ጋር ትመርጣላችሁ ማለት ነው። እና እንደየእንትኑ ይለያያል። አሁን እንደምታዩት ለምሳሌ ይህን ሱሪ ላሳያችሁ። ይህ አንድ ሳይዝ እንትን ብቻ ነው ያለው። እስቲ ቆይ ሌላ ላሳያችሁ። እዚህ ላይ ነው ብዙ ልጆች የምትሸወዱት ማለት ነው። በጣም ያማምራሉ ልብሶቹ ማለት ነው። ይህ ፒጃማው አሁን ስንት ነው? እዚህ ጋር አስራ አንድ ብር ከአስራ ሶስት ሳንቲም ነው የጆርዳን ዲናር ማለት ነው። እዚህ ጋ አሁን እዚህ ጋ የእናንተ ሳይዝ ኤስ ነው፣ ሚዲየም ነው፣ ላርጅ ነው። እዚህ ጋ ኤክስ ላርጅ በጣም ለወፍራም ሰው ነው። አሁን እኔ ሁሌ የሚጠቀመው ላርጅ ነው። የእኔ ሳይዝ አሁን እቺ ነች ማለት ነው። አርባ አርባ ሁለት ላርጅ ነው። እዚህ ጋ ኤስ የሚዲየም ነው፣ ሰላሳ ስምንት እንደየንትናችሁ ያው እናንተ ታቁታላችሁ ሳይዛችሁ ማለት ነው። በጣም ነው የሚያማምሩት፣ እንደምታዩት በጣም ኳሊቲው ሱሪዎቹ እንደምታዩ በጣም ፋሽን ናቸው። ያው በተለይ ማዳም ቤት ሆናችሁ ውጪ ወታችሁ መግዛት ላይ ለማይመቻችሁ ልጆች ማለት ነው። ከማዳም ጋር ራሱ ወታችሁ ማለት ነው። በጣም እኮ ነው ሰውን የሚያዋክቡት፣ እና እቃ ምናምን ለመግዛት ስትወጡ በቃ እና በጣም ያማምራሉ ልብሶቹ። አሁን ይሄ ዘጠኝ ብር ከዘጠና ዘጠኝ ሳንቲም ና ቀሚሱ ማለት ነው በጣም ያምራል። እንደምታዩት ያምራል በጣም እዚ ጋ ሳይዝ አለው ማለት ነው። እዚ ጋ እንደምታዩት ኤስ ነው። እዚ ጋ ኤክስ ላርጅ ነው። ይቅርታ እዚ ጋ ኤስ፣ ሚዲየም፣ ላርጅ ነው ብቻ እንዲህ እያረጋችሁ መግዛት ለማትችሉ እያረጋችሁ መግዛት በጣም ቀላል ነው። ሳይዛችሁን እንዳትሳሳቱ፣ ገንዘባችሁ ውሃ ነው የሚበላው። እና ሳይዛችሁ በጣም ጥንቃቄ ነው ማድረግ ያለባችሁ። የላርጅ እና ኤስ ነው። የእናንተን ሳይዝ በደንብ ማወቅ አለባችሁ ማለት ነው። ገንዘባችሁን እንዳትከስሩ ምንም የሌለ ነገር የለም ማለት በቃ ገንዘባችሁ ይጨነቅ እንጂ ቤታችሁ ድረስ ነው የሚመጣላችሁ እና በጣም ነው የሚያማምሩት ልብሶቹ። ኳሊቲው አንደኛ ነው። ቀሚሱ አታምርም፣ በጣም ነው የምታምረው። እዚህ ጋር አስራ ሁለት ብር ከምናምን ነው ከዘጠና አራት ሳንቲም ነው። በጣም ነው የሚያምረው። አያቸው እና እያረጋችሁ ጊዜ የሌላችሁ ልጆች ቤታችሁ ድረስ ሆናችሁ መግዛት ይኖርባቸዋል ማለት ነው። እና በጣም በጣም ነው የሚያማምሩት። ከዛ በኋላ እንዴት ነው? እቺ ሱሪያሁን በጣም በጣም ነው የምታምረው። የብልጭልጭ ነገሩ ባይኖሮ ለነገሩ ፋሽን ነች። ምናምን ነገር እንደሚመቻችሁ እናንተ ታውቁታላችሁ። እዚህ ጋር ሳይዛችሁን፣ እዚህ ጋር ነው ጥንቃቄ ማድረግ ያለባችሁ። የፈለጋችሁትን ነገር መርጣችሁ ከጨረሳችሁ በኋላ እዚህ ጋር ሰርች የምታደርጉት የፈለጋችሁትን ነገር ቀሚስ ነው ሱሪ ነው የሴት ነው የወንድ ነው ብላችሁ እዚህ ጋር ስትጽፉ ራሱ ያመጣላቸዋል ማለት ነው። ከዛ የምትሰበስቡት እቺ ቅርጫት ማለት እዚህ ጋር ነው የምትሰበስቡት። አሁን ለምሳሌ የሆነ ነገር መርጬ ላሳያችሁ። እቺን ሱሪ መረጥኩ እንበል ለምሳሌ ማለት ነው። እዚጋ አያችሁ ከለር ብትፈልጉ እዚጋ ዩት የፈለጋችሁትን ከለር እ እየነካችሁ ማየት ትችላላችሁ። የትኛው ከለር ነው የተመቻችሁ እዚጋ እንደዚህ እያደረጋችሁ ማለት ነው። እዚጋ እንደምታዩት ኤክስ ላርጅ እስ አለ ሚዲየም አለ። እዚጋ የእናንተ ሳይዝ ከመረጣችሁ በኋላ ከዛ በኋላ ምንድን ነው የምታደርጉት? እዚጋ አድክሬት ክሬት የሚለዋለ እዚህ ጋር ተነካላችሁ ማለት ነው። እዚህ ጋር አሁን ሳይዝ እያስመረጠኝ ነው። ዝም ብዬ ሚዲየም ልበል። ሚዲየም ብዬ ከነካው በኋላ እዚህ ጋር ነካለሁ። አያችሁ ቅርጫቱ ጋር ሄደ ማለት ነው። እዚህ ይው የመረጣችሁት ልብስ እዚህ መጥቶ ይደረድራል። እነዚህ ከዚህ በፊት የገዛዋቸው ናቸው። እዚህ ጋር እንደምታዩት ከዚህ በፊት የገዛቸው ስለሆነ ድሊት ሆነዋል። እዚህ እዚህ ጋር የሚያሳየው ከዚህ በፊት ያው ከዚህ በፊት አሳይቻችኋለሁ ሺእን ላይ የገዛዋቸው ልብሶቹ ማለት ነው። እነ ሺእን ላይ ነው የሚገዛው። ምክንያቱም እዚህ ውጪ ምንም የረባ ነገር የለም፣ ገበያ በወጣ ማለት ነው። በተለየ እዚህ ያለሁበት ገጠርም ስለሆነ እንደዛ እያደረጋችሁ ለምሳሌ እቺን ቲሸርት መረጥኩ እንበል ሚዲየም ነው ላርጅ ነው። እዚህ ጋር ላርጅ ብዬ ልምረጥ እና ከዛ በኋላ እቺ አድ የምትለዋን እቺን ትነካላችሁ ማለት ነው። ከዛ በኋላ ወደዚህ መጥቶ ቁጭ ነው የምለው አያችሁ። እዚህ ጋር መጥቶ ቁጭ ይላል ማለት ነው። ከዛ በኋላ የገዛችሁትን ነገር ለሰው ሼር ማድረግ ከፈለጋችሁ ደግሞ እዚህ ትመጡና እዚህ ሶስት ነጠብጠዋ ማለት ነው። አንዴ ትነካላችሁ ማለት ነው። ከዛ አያችሁ ሼር ሼር የምትሏ መጣች። እቺ ነው አንዴ ትነካላችሁ። ኔትወርኩ ትንሽ ያስቸግራል። እዚ ጋር ትመጡና ኦል የምትለዋን የመረጠችኋችሁን ሁሉም እዚ ኦል የምትለዋል። አንዴ ነካ ታረጉና እንደገና እዚጋ ጋር ሼር ይላል። ሼር የምትለዋል ትነካላችሁ ማለት ነው። እዚህ ጋር ፌስቡክ ነው፣ ዋትሳፕ ነው፣ ኢንስታግራም ነው፣ ሜሰንጀር፣ እናንተ ያው ሼር የምታደርጉትን ሰው ታቁታላችሁ። ከዛ አንዴ እቺ ዋትሳፕ የምትለው አነካለው ወደዚህ ይመጣል ማለት ነው። ከዛ ወደ ፈለጋችሁት ሰው ሼር ማድረግ ትችላላችሁ ማለት ነው። እህቶቼ በጣም ቀላል ነው። እንዳትሸወዱ ሳይዙን ብቻ ነው ጥንቃቄ ማድረግ ያለባችሁ ማለት ነው። እንደዚህ እያደረጋችሁ መግዛት ትችላላችሁ፣ ግን ሱስ እንዳይሆንባችሁ ብራችሁ እንዳያልቅባችሁ ማለት ነው። እንደዚህ እያደረጋችሁ እየፈለጋችሁትን ፋሽን ስታይል፣ የትኛውም ዓለም ላይ ያለው ፋሽን ልብሶችን መግዛት ትችላላችሁ እ። ይቺ ቀሚስ በጣም ቀለል ያለች ናት እኔም ገዝቻት ነበረና የሆነ ቀለል ያለች ናት በጣም ማለት ነው። በ በቃ ሁሉም ያምራሉ። ከለመዳችሁማ ሁሌ ነው ብራችሁ የሚያልቅባችሁ። ግን ያለ ፕሮግራም ዝም ብላችሁ አትግዙ ገንዘባችሁ እንዳያልቅባችሁ ማለት ነው። እንደዚህ አገር ቤት ልገቡ ስትሉ ኢትዮጵያ ውስጥ እራሱ እኮ የሌለ ነገር የለም። ግን ያው አንድ አንድ ነገር ሲያስፈልጋችሁ እዚህ እየመጣችሁ እዚህ መግዛት ትችላላችሁ ማለት ነው። እህቶቼ ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ ሼርም አድርጉ ለጓደኞቻችሁ በጣም ማለት አሰራሩን በጣም ቀላል ነው ለማታውቁት ልጆች ማለት ነው። ያው ከዚህ በፊት ስለጠየቃችሁኝ ነው ይህንን ቪዲዮ የሰራሁት ማለት ነው። በጣም ነው የሚያማምሩት ልብሶቹ ማለት ነው። በጣም ያምራል። እንደየ ፍላጎታችሁ የፈለጋችሁ